ቤተሰቦቻችን መተናል መተናል መተናል መተናል በእውነት ይህች ልጅ አይቶ አጀብ አጀብ ያላለ ሰው የለም። ባይዘ በእውነቱ እንዲህ እንዲህ እንዲህ እንዲህ አንዳንዴ ኢትዮጵያ ውስጥ ራብ አለ እንላለን። እንዲህ በጭራሽ በጭራሽ በጭራሽ ራብ እንኳን የለም። መንግስትም ይሄን እያየ እኮ ነው ዘይቱንና ሽንኩርቱን የሚያወድብን፣ እንዲህ የዚችን ልጅ አበላል እያየ ስንቶቻችን። ለማንኛውም እስኪ ይሄን ቪዲዮ አይተን እንመለስ። ዲያሲ ኮሜንት እናነባለን። ዛሬ ምግብ አልጫ ቀይ

ይህንንም መገመት ያክተንም በየቀኑ እንደው የሰፈር ሰው ራሱ እኮ በሰፈር መኖር እየሰለቸው ነው ማለት ነው። በዚህ ሁኔታ በዚህ አበራ ላይ የሰፈር ሰው እሷ ያለችበት ቦታ መኖር እየሰለቸው ነው። በየቀኑ ሽንት ቤት መጣችሁ ራሱ እየመጣ ሰፈሩን እንደ እንደ እንደ እንደ አንቺ የሰው አደራ ራሱ ትበያለሽ። አንቺ የሰው አደራ ራሱ ትበያለሽ። በዚህ ሁኔታ ነው በዚህ በዚህ እኛ ቁርስ በልቼ የዚህን ራቴን በግድ ማገኝ ልጅ የዚችን አበሪያ እያየ በእሷ ምክንያት ህይወት ጫና እያበዛብኝ እስቲ ለማንኛውም ደግሞ ወደ ቀጣይ ቪዲዮ እንለፍና ቀጣይ ቪዲዮንም ደግሞ አይተን እንመለሳለን ስልክ ቀይሮልኝ እንፈነክስ ነው እናቴ ትሙት ማታ ላይ ብላይ ሲገባ ይሞቃል እግዚአብሔርም በጓደኛ ስልክ ነው የምቀይረው ቪዲዮ የሚሰራው ይባካቸው ይህን ስልክ እችን ስልክ አካውንቴ ላይ አንድ ሺህ ብር አለችኝ ጨምሬ እቺን ሎካል ሁለተኛ አይፎንም ቢሆን ቀይሩልኝ። በሁለተኛ አይፎንም ቢሆን በእናታቸው ከምግባቱ በፊት ፍሪጅ ውስጥ ክተተው። ታድ ለስም ሰው ብርዱ ነው የሚያድረው ማታ እየወረደ የባክ እሱ እኛ ስንት ብርዱ ውስጥ እናድራለን። እሱ ሞቆብኛል፣ ሞቆኛል። እውነቱን ነው እንዴ ካልቀረበ እንደዚህ ነው። ፍሪጅ ውስጥ ሆነ ቅረጽ። እንግዲህ የሙቀት አስቸጋለት ወንድሜ ፍሪጅ ውስጥ ሆነ ቅረጽ። ለማንኛውም ወገኖች ቀይሩለት እባካችሁ፣ መተባበር የምትፈልጉት ይህን ልጅ ቀይሩለት። ቤታችንን ደግሞ ወ ሰብስክራይብ እያደረጋችሁ ቤታችን አሳድጉልን እንላለን። ገና በብዙ ነገር ወደ እናንተ እንመጣለን። እንወዳችኋለን።